ጨካኙ ፖለቲካ ባሻገር ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ በምሬት እንዲናገር ያደረጋቸው የሰሞኑ ጉዳይ፣ መረጃውን በዝርዝር እንመለከታለን። የጌታቸው ረዳ የትግርኛ የሰሞኑ የጽሁፍ ልጥፍ ያመጣው መዘዝ፣ የጌታቸው ረዳ ማስተባበያ ተቀባይነት ይኖረው ይሆን? ጠቅላዩና ባለስልጣናቱ በተገኙበት በሞቅታ ተናግረውታል እየተባለለት ያለው የጌታቸው ረዳ ንግግር ከባድ ተቃውሞ ገጥሞታል። በእጅጉም መነጋገሪያ ሆኗል። በተያዘም የቀድሞ የኢህአዴግ ባለስልጣናት ስብሰባ ዓላማና ውጤታማነት ጥያቄ ውስጥ የጣለ ጠንካራ ትችትም ተሰንዝሯል።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 ወደ አስቀደምንላችሁ መረጃችን ስናመራ ከጨካኙ ፖለቲካችን ባሻገር ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ያስተላለፉትን መልእክት በእጅጉ እያነጋገረ ይገኛል። ዶክተር ደሳለኝ ጫኔ በጉዳዩ ላይ በምሬት ሀሳባቸውን ገልጸዋል። የሀገራችን ፖለቲካ እጅግ የተበላሸ የጨካኝ አረመኔዎችና ሆዳሞች መድረክ መሆኑ ብዙ ተብሎለታል። ከፖለቲካችን ባለፈ የባህል መበስበስ እንደገጠመንም ብዙ ሲባል እሰማለሁ እንደ ማህበረሰብ የደረስንበት የመበስበስ ወይም ደግሞ የንቅዘት ደረጃን ለመመልከት ግን የማህበራዊ ሚዲያ በተለይም የፌስቡክና ና ቲክቶክ አጠቃቀማችን ብቻ በጥቂቱ መቃኘት በቂ ነው። አንድ ሰሞን የተፈጠረ የፌስቡክ ገጠመኝ ግን በዚህ ጉዳይ ላይ ለረጅም ጊዜ በአንጎሌ ውስጥ ሲመላለስ የቆየ ጉዳይ ላይ ይቺን አጭር ማህበራዊ ሂስ እንድሰጥ አስገድዶኛል። በቅርቡ አንድ ወጣት የቤተ ክርስቲያን አገልጋይ እንደሆነ ተገልጿል። በቅንነት ና በፍቅር የትዳር አጋር ትሆነኛለች ብሎ ያጫትን ሴት ለትዳር መጠየቁን እንደ ዘመን ወጣቶች የታገብኛለሽ ወይ ዝግጅት አዘጋጅቶ መጠየቁንና እጮኛውም ጥያቄውን በደስታ መቀበሏን አስመልክቶ ለወዳጅ ዘመዶቹ በማህበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥ ማህበራዊ ሚዲያው በፌዝና በአካል ገጽታ ማሸማቀቅ ቦዲ ሼሚንግ ኮመንቶች መሙላቱን ሳይ ግን እጅግ በጣም ደነገጥኩኝ። ሰቀጠጠኝ። ድርጊቱ አሳፋሪ አሳፋሪና አሳዛኝ ነው። እንደ ማህበረሰብ የደረስንበትን ዝቅታ የሚያሳይም ይመስለኛል። ትንሽ ማሰብ የሚችል ሰው እንዴት ፍቅርን በሰውነት ቅርጽ መመዘን ጎጂና ኋላ ቀር ባህል መሆኑን መረዳት ይሳነዋል? የዚህ ድርጊት ምንጭ የት ላይ ነው የሚለው ላይ ጥቂት ልበል። ይህ አካሄድ የውስጣችንን ባዶነትና የተሸረሸረ እሴት በግላጭ ማሳያ ነው። የአንድን ሰው ክብር ዋጋና ደስታ የምንለካው በአካላዊ ገጽታ ወይም ደግሞ መወፈርና መክሳቱ ላይ ከሆነ ችግሩ ያለው በሰዎቹ አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባችን ጥልቀት ማጣትና ደመነፍሳዊ ስሜታችን አሊያም አይዲ መግራ ያለመቻላችን ላይ ነው። ፍቅር ማለት ነብስ ከነብስ የምትገናኝበት ድልድይ እንጂ በቁመና ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበት፣ የሰውነት ቅርጽና ገጽታ ከጤና ከእድሜና ከኑሮ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታዎች የሚቀያየር አይደለም። እንደ ማህበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ፣ እንሰልጥን፣ የሰውን ስሜትና ፍቅር እናክብር። ማንኛውም ሰው በፈለገው ሰው መወደድና የፈለገውን የመውደድ መብት አለው። የሌላውን ሰው የግል ምርጫ ና ማፊዣ ማፌዣ ማድረግ የጭካሪና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የሕዝብ መወያያ አጀንዳ ሳይሆን የግለሰቡ የግል ጉዳይ ነው። የሴት ልጅ እሴት በሰውነቷ ቅርጽ ላይ አይወሰንም። በተለይ ደግሞ የሴቶችን ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላቀርና ጎጂ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብና ባህል ቶክሲክ ካልቸር በጋራ እንቃወም። ሴቶችን በሰውነት ገጽታቸው ማዋረድ ቦዲ ሼሚንግ ላይም የተመሰረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል ሲሉ የታገቢኛለሽ ወይ ጥያቄ ላቀረበው ወጣት የቤተ ክርስቲያን አገልጋይ ና እጩኛው መልካም ጋብቻን እመኛለሁ፣ እግዚአብሔር ጋብቻችሁን ይባርክላችሁ ሲል የምክር ቤት አባሉ ዶክተር ደሳለኝ ጫኔ ይህንን መልእክት በማህበራዊ ትስስር ገጹ ላይ አጋርቷል። የአቶ ጌታቸው ረዳ ጉዳይ በእጅጉ እያነጋገረ ይገኛል። ባሌ በነበረው ጉብኝት ላይ የተናገርኩትን ሰዎች ከአውድ ውጪ ነው የተረዱት ሲሉ አቶ ጌታቸው ረዳ ማስተባበያን ሰጡም። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በፌስቡክ ገጻቸው በትግረኛ ይህንን ብለዋል። በቅርቡ ባሌ በነበረው ጉብኝት አንድ ንግግር አድርጌ ነበር። በዚሁ ንግግሬ ከ13 ዓመት በፊት ወደ አካባቢውን እንደተጓዝኩ በመግለጽም የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አይሰራም ማለቴ ማለት ይታወሳል የንግግር ታዲያ ሰዎች ከአውዱ ውጭ እንደተረዱት ተገንዝብ ያለው እኔ ከ13 ዓመት በፊት ወደ ስፍራው የሄድኩት መለስ የሰራውን መንገድ ለመመረቅ ነው እና ያች ብቸኛ መንገድ በመለስ ጊዜ መሰራቷን ግምት ውስጥ በማስገባት ከመለስ በፊት የነበሩ ስርዓቶች የአካባቢው ሀብት ለመዝረፍ ሲሉ እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበትን ኢህአዴግ በዘራፊነት ለመውቀስ ፈልጌ አይደለም ሲሉ ነው ማስተባበያቸውን የሰጡት። በተያዘ መረጃ ደግሞ የ የቀድሞ የኢህአዴግ ባለስልጣናት ስብሰባ አላማና ውጤትን በተመለከተ ጥያቄ ውስጥ የከተተ ከባድና ጠንካራ ትችትም ተሰንዝሯል። የቀድሞ ዲፕሎማትና አሁን በአሜሪካ የህግ ባለሙያ የሆኑት አቶ ሙሉአለም ጌታቸው በኦሮሚያ ክልል ባሌ ውስጥ ከቀናት በፊት የተደረገውን የቀድሞ የኢህአዴግ ባለስልጣናት ስብሰባ አላማና ውጤታማነትን ጥያቄ ውስጥ የጣለ ጠንካራ ትችት ሰንዝረዋል። ጠበቃው ስብሰባው እውነተኛ ለውጥ ከማምጣት ይልቅ ፖለቲካዊ የበላይነትን ለማሳየት ያለመ ነው ሲሉ ትችታል ቸውን ሰንዝረዋል። በዚህ ስብሰባ ላይ አባዱላ ገመዳ፣ ዶክተር ወርቅነህ ገበየሁ፣ ሶፊያን አህመድ፣ ጌታቸው ረዳ፣ ጀነራል ጻድቃን ገብረ ትንሳኤ፣ ጁነዲን ሳዶ፣ ኩማ ደመቅሳና ሌሎችም ተሳትፈዋል። ጠበቃው ሙሉ አለም በማበሬ ገጻቸው ባሰፈሩት ሀሳብ ላይም ስርአቱን መታደግ ያልቻሉና ለውድቀቱ ምክንያት የሆኑ ሰዎችም ሰብስቦ ስለ ለውጥ ማውራት ተገቢነት እንደሌለው ገልጸዋል። ለኢህአዴግ መውደቅ ምክንያት የሆኑ ሰዎችን ሰብስቦ ሰው እንዴት ስለ ለውጥ ያወራል? እነዚህ ሰዎች እየወደቀ የነበረን ስርዓት መታደግ አልቻሉም ነበር ሲሉ የጠ ሲጠየቁ ጠበቃው ከአባላቱ መካከል አንዳንዶቹ በሺዎች የሚቆጠሩ ዜጎችን ለሞት የዳረገ ጦርነት በመቀስቀስና በመምራት ጭምር እንደሚታወቁም አስታውሰዋል። የህግ ባለሙያው የስብሰባውን ዓላማ በጥያቄ ምልክት ውስጥም አስገብተውታል። ከእነዚህ ሰዎች የሚገኝ ምክር ዲሞክራሲንና ህዝብን ተጠቃሚ የሚያደርግ ለውጥ እንዴት እንደሚያመጣ ለመስማት ነው ወይስ ደግሞ እንዴት በስልጣን ላይ መቆየት እንደሚቻል ምክር ለመቅሰም ነው? ሲሉም ጠይቀዋል። ይሁን እንጂ ጠበቃው ሙሉ አለም እንደሚሉትም ቡድኑ በሁሉ ያላቸውን መስኮች ብቃት እንዳላሳየም ይከራከራሉ። ግን በሁለቱም ብቃት ያላቸው አይመስሉም። ህዝብን ተጠቃሚ የሚያደርግ ፍትህና ልማት አልፈጠሩም፣ በስልጣን ላይም መቀጠል አልቻሉም በማለት ያለፈውን አፈጻጸማቸውን ዋቢ አድርገዋል። የጠበቃው ሙሉ አለም ትችት በኢትዮጵያ የፖለቲካ ምህዳር ውስጥ በተደጋጋሚ የሚነሳው የሽግግር ፍትህና የተጠያቂነት ጥያቄን አንገቦ የሚነሳ ነው። ከ2018 ለውጥ ወዲህ የቀድሞ ባለስልጣናት ሚናን በተመለከተ ሁለት ተቃራኒ ሀሳቦችም ሲንጸባረቁም ቆይቷል ተዋል። የአሁኑ አስተዳደር አልፎ አልፎ የቀድሞ ባለስልጣናትን በማሰባሰብ ልምዳቸውን ለመጠቀምና ለሀገራዊ መግባባት አስተዋጽኦ እንዲያደርጉ መድረክ መፍጠር እንደሚፈልግም ይገልጻል። እንደ ጠበቃ ሙላለም ያሉ ተቺዎች ደግሞ ያለፈውን ስርዓት ስህተቶችና ወንጀሎችን ተጠያቂነት ሳያረጋግጡ እነዚህ ግለሰቦች ወደ ፖለቲካዊ ውይይት መጋበዝ ለተጎጂዎች ፍትህን መንፈግና የለውጥን ምንነት ጥያቄ ውስጥ መክተት ነው ሲሉም ይከራከራሉ። በመጨረሻም ጠበቃው ስብስቡ የሚሰጠው ብቸኛው ጥቅም ሁሉን በመጨረሻ አስገበርኩ የሚል ስሜትን መፍጠር ነው ሲሉም ይደመድማሉ። ይህ አስተያየትም ስብሰባው እውነተኛ ምክር ከመፈለግ ይልቅ የአሁኑ አስተዳደር በቀድሞ ገዢ ፓርቲ አመራሮች ላይ ያለውን የፖለቲካ የበላይነት ለማሳየት የተደረገ ተምሳሌታዊ እርምጃ ነው የሚል አንድምታም አለው። የጠበቃው አስተያየት በኢትዮጵያ ውስጥ ያለፈውን ታሪክ እንዴት መያዝ እንዳለበት እና የወደፊቱን የፖለቲካ አቅጣጫ እንዴት መቅረጽ እንደሚገባ በሚደረገው ሰፊ ውይይት ውስጥም የራሱን አሻራ ያሳረፈም ሆኗል። ውድ ተመልካቾቻችን ለእሳቱ የነበረንም መረጃ የሚመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ።